አንዳችሁ ሃይሚን ሳሰድቡ፣ አንዳችሁ ብርኬን ሳሰድቡ፣ አንዳችሁ የሀይሚን ቤተሰብ ሳሰድቡ አንዳችሁ ደግሞ የብርኬን ቤተሰብ ሳሰድቡ እናንተ በፍቅር ስትኖሩ እነሱ ነገ በፍቅር ሲመለሱ ደስ ይላቸዋል። ግን እንደዚህ ተጣልታችሁ፣ ተሰዳድባችሁ፣ ተለያይታችሁ ለሆነ በቃ ማይሆን ሙሉ ማይሆን ነገር ነክታችሁ ከሆነ እነሱ በፍቅር ቢመለሱ የምታፍሩት እናንተ ናችሁ። ስለዚህ እናንተ አሁን በፍቅር መኖር አለባችሁ። እግዚአብሔር ጥሩ ያንን ጥሩ ጊዜ ደግሞ አብሮ ለመካፈል ዛሬ አብራችሁ መሆን አለባችሁ። ዛሬ መከባበር አለባችሁ። ዛሬ መተሳሰብ አለባችሁ። እኔ ብዙ ሰዎች እርስ በራሳችሁ መከባበር፣ መፈቃቀር አለባችሁ። ምክንያቱም እናንተ ናችሁ የምትተዋወቁት፣ እናንተ ናችሁ የምትደራረሱት። እዛ እናንተ የሆነ ነገር ብትሆን እግዚአብሔር ነው ሙላችሁ። ከዚህ ማንም አንድ ሰው ከዚህ ከሁሉም ሁሉም ከንፈሩ መ ግን እዛ ያላችሁ ሰዎች ስለምትተራረሱ እስ በእርሳችሁ ፍቅር። ለምሳሌ አሁን እኔ መዓዛና ማይ ብራዘር ተጣልተው በሃይሚና በቡርኬ የተነሳ ተጣልተው እንደገና ሁለቱ አንድ ላይ ሲመጡ ታወራላችሁ አታወሩ። ምክንያቱም ትተፋፈራላችሁ። ያደረጋችሁት ነገር ያሳፍራችኋል። ለምሳሌ እኔ ያልኩት ግን እና መጀመሪያ ፍቅር ሆኑ። እናንተ ሳብሰብ ብላችሁ አውሩ። እኔ በጣም ቲክታክ ላይ ብዙ ነገር ስለማይ ነው ብዙ የምትሰዳደቡትን ነገር ስለማይ ነው እንደዚህ ተሰዳድባችሁ። በእርግጠኝነት ብሩኬን ስሰድቡት ሀይሚ ደስ አይላትም፣ ሀይሚ ስሰድቧት ብሩኬ ደስ አይለውም። ስለዚህ እነሱንም ማጣት ስለሚሆንባችሁ እነሱንም ላለማጣት እናንተ እስኪ መጀመሪያ ፍቅር ሆናችሁ የእነሱን አብሮ መምጣት ልክ እንደዛሬው የእነሱን አብሮ መምጣት ብቻ አስበኩ። የእነሱን አብሮ መምጣት ብቻ ጓጉ። የምሬ ነው የምላችሁ፣ የዛኔ ደስታችሁ ሙሉ ይሆናል። አብሮ ሲመጡ ደስታችሁ ሙሉ ይሆናል። ይሄው ብያን ነበር ብያን ነበር ብያን ነበር ተባብሎ እጅ እጅ ከመቀሳሰር ትልቅትቀላ እንትን ትላቀቃላችሁ። ስለዚህ ሁላችሁም ፍቅር ሆኑ። መዳን ለምን እኔ በጣም በጣም የምኮራባችሁ ቤተሰቦች ናችሁ። እግዚአብሔርን ነው የምላችሁ። እኔ አንድነታችሁን አይቼ እግዚአብሔርን በጣም ደንግጫ ነው። ብሩኬ ጌም ሲጫወት ከብሩኬ ጋር የሆነ ሰው ቪዲዮ ሲሰራ ሰብስክራይብ ስታደርጉት አንድነታችሁ እግዚአብሔር ነው ምላችሁ እንዴት እንደሚያምር በጣም ነበር የሚያምረው። በጣም ይህ አንድነታችሁን አትከፋፍሉት። በቃ ይህ አንድነታችሁ እስኪ ይቆይ፣ አብሮ ይሁን። ይህ አንድነታችሁ ማርያምን፣ ከልቤ ነው የምናገረው። ይህንን በጣም ከልቤ ነው የምነግራችሁ። ይህ አንድነታችሁን እንዳታጡት። ይህ አንድነታችሁን ካጣችሁት ክፍተት ነው የምትፈጥሩት። የምሬ ነው የምላችሁ። ለምሳሌ እንደዚህ እናንተ የምትጣሉ ከሆነ የሆነ ጠላታችሁ ይመጣና የአሁን አብሮ ትንት የሚለው ዳኒ ነው የሚባለው የዳኒ ደጋፊ ሆኖ ይመጣና ብትንትናችሁ ነው የሚያወጡት። ብትንትናችሁ ይወጣል። ከዛ በኋላ ምን ብላችሁ ነው የምታወሩት? ወይኔ ድሮ እኮ ብላችሁ እንደ ትዝታ ነው የምታወሩት። ይሄ ነገር እንዳይፈጠር እናንተ መጀመሪያ በፍቅር ኑሩ። ፍቅር ይኑራችሁ፣ እርስ በእርሳችሁ ፍቅር ይኑራችሁ። ሴና ማይብራዘርን ታክብር፣ ማይብራዘር ማዛን ታክብር፣ ማዛ ቅድስቴን ታክብር፣ ቅድስቴ ኖት ሚለው በ ተከባበሩ። እስኪ ተዋደዱ። ከዛ በኋላ የእኔ እግዚአብሔርን ነው ምላችሁ እናንተ አንድ ስትሆኑ እነሱ አንድ ማይሆኑበት ነገር አይፈጠርም። ዛሬ የቪዲዮ እያየሁ ነበረ ቲክቶክ ላይ፣ ተጫነ ቡርኬ የሆነ ተናዶ ሲያወራ እናቴን ሰደባችሁ ብሎ ማለት ነው። በቃ እናቴን ሰደቡብኝ ብሎ የሚያስባቸው ሰዎች የሃይሚ ደጋፊዎች ናቸው። ሃይሚን የሚሰድቧት ደግሞ ሰዎች የቡሩኬ ደጋፊዎች ናቸው ይባልና እርስ በእርስ ይጣላሉ። ኖርማል ከቪዲዮ ውጭ ይጣላሉ ሁለቱ። ይሄ ነገር እንዳይፈጠር መስራት ያለ እዚህ ደረጃ ደረሳችኋቸው እናንተ ናችሁ። እነ ሀይሜን እነ ብሩኬን ድሮ የት እንደነበሩ ታውቃላችሁ አሁን የት እንዳሉ ታውቃላችሁ ድሮ የነበራቸውን ሰብስክራይብ ታውቃላችሁ አሁን ያላቸውን ሰብስክራይብ ታውቃላችሁ እዚህ ያደረሳቸው እናንተ ናችሁ አይደለም እናንተ እስከሆናችሁ ድረስ ዛሬም ላለመጣላታቸው አብሮ ለመምጣታቸው በፍቅር ለመምጣታቸው ምክንያት መሆን ያለባችሁ እናንተ ናችሁ እንጂ የመጣላችሁ የመጣላታቸው ምክንያት እንዳትሆኑ እንዳትጸጸቱ በቃ ጸጸት በአይንትናችሁ ላይ እንዳይመጣ መጸጸሻ እንዳትሆኑ እናንተ እርስ በርሳችሁ ተዋደዱ። እግዚአብሔር ነው የምላችሁ። ከዛ የማይፈታ ችግር የለም። ለምድ ነገር ሲስቁ ሲጫወቱ ስለነበረ አምሳ ካሉን እንደዚህ አይነት ነገር ሲፈጠር እየሰለች ይወጣል። ለምን እየባሰ ነው የሚሄዱት? ለዛ ደግሞ ስጋት አላቸው እንዳይጣሉ ገና ነው የኔ እናት፣ አውሪ ሀይሚ አታቋትም የምትሉ ሀይሚን አቃት አለሁ። የኔ እናት ሀይሚ ገና አላቃትም። እኔ ሀይሚ ከነአብሪሽ ጋር ስትሰራ ነው ማቃት። ለዛ ነው እሺ፣ ብታቆም ይሻላል ማለት ነው። ሌላ ነገር አላወራሁም። ባይዘወይ ኮመንት በቃ ጭቅጭቅ ነገር ይበቃናል። በቃ አስራ አምስት ቀን ሙሉ ስጋ ለባሽ ነን እንጨነቃለን። ይሰለችናል። ይበቃናል። አስራ አምስት ቀን ሙሉ ሀይሚ ብትሆንም ብሩኬ ቢሆንም ቢያቆሙ ደስ ነው የሚለኝ፣ እኔ በበኩሌ ማለት ነው። በቃ ጭቅጭቅ ጭቅጭቅ አሰለቸን። ለዛ ነው እራሱ ወንድሙ አይተማመንም። ባይዘበይ በዚህ ሰዓት በ2017 ሰዓት ላይ ወንድሙ ወንድሙን አይተማመንም። በቃ ስራ ቢሆንም እንደዚህ ቢያቆሙ በጣም ደስተኛ ነኝ እኔ በበኩሌ ማለት ነው። እናቴ ያው ሁሉም ነገር የሚያዘጋጀው እግዚአብሔር ነውና ቅድም ሁሉንም ነገር ተናግሬዋለሁ። ሁላችሁም ተረጋጉ፣ ወደ ራሳችሁ ተመለሱ፣ አንድነታችሁን አሳዩዋቸው። በድጋሚ አንድነታችሁን አሳዩዋቸው፣ ከዛ ይመለሳሉ። ሁሉም ነገር ሰላም የሆነ ወደ ራሳችሁ ተመለሱ። በቃ ነገሮች ሁሉ እንዲስተካከሉ ጸልዩ። በጣም አመሰግናለሁ እንግዲህ ስላዳመጠ ስላከበራችሁ፣ እግዚአብሔር ያክብራችሁ። ስለጠየቃችሁ በጣም ስልክ ተደውሎብኝ ነው። አንዴ ስልክ ላወራና እንመለስ። እሺ፣ ወንድማችን። እኛም እናመሰግናለን።